ሃያ አንዱ ማኅበራዊ ህግጋቶችን በዶክተር ምህረት ደበበ ይሰለችሃል አስር ጊዜ አትደውል አንደኛው ነው ሰዎች ጋር ከሁለት ጊዜ በላይ አትደውል ተሰልቺ ትሆናለም ሁለተኛ ሼም ነው የሚከፍለው ሌላ ሰው ነው ብለም ከፍ ያለ ዋጋ ያለው ምግብና መጠጥ አትዘዝም ሶስተኛ አይባልም እንዴት እስካሁን አላገባህም ለምንድነው እስካሁን ያልወለድሹም እንዴት ዲግሪሽን እስካሁን ሳትዥን ሳትይዝ አይባልም አራተኛ ክፈልም፣ አብሮ ላለው ሰው ታክሲ ላይም ሆነም፣ የትም ቦታ አግባብ ነው ብለህ ስታመን ቀድመህ ክፈልም። ገና ለገና ይከፍላል ብለ ከሱ ስትጠብቅ ደመን እያቆራረጥ ትሰቃያለም። አምስተኛ ነውር ነው። ሰው እየበላም ይሁን በማንኛውም ሰዓትም፣ ከሰዎች ጋር ካለ ጥርስን አትኩርኩርም። ፍንጫህን፣ ሌሎች ያልተገቡ ቦታዎችህን አትነካካም። ስድስተኛ አታቋርጥ። ግድ የለም አብሮ ያለው ሰው አውርቶ ይጨርስም ትልቅ እያልክ አታቋርጥ። ከባህልም ከስልጣኔም ውጪ ነው። ሰባተኛ አታብሽቅም። ሆን ብለ የማናደድ ባህሪ ካለ ተው። ሰዎች ለመባል የማይወዱትን ተው። ሰዎች ብዙ የማይናገሩትና የተሸከሙት የራሳቸው ብሽቀት ስላለባቸው ለተሻለውና ለሚበረቱበት ህይወታቸው አድናቆት ስምንተኛ አመስገን። ለተደረገልህ ማንኛውም ቅንጣት ነገር አመስጋኝ ሁን። ዘጠነኛ ያለስስት አድናቆትን ለሰዎች በይፋ አድንቃቸው። መልካም ያልሆነ ነገራቸውን ግን በግል አውራቸው። አስረኛ ክፉ አስተያየትን ቆጠብም። ያልሆነ ነገር ብታይ እንኳን አፍህ በበጎ ቃላት ይቀየርም። ወፍሮ ያየኸውን ሰው እጭ፣ ተዝረከረክ ከማለት ተቆጠብም። አስራ አንደኛ ካልሆኑ ጥያቄዎች እታቆጠብም። ሰዎች የህክምና ቀጥሮ ሄደው መምጣታቸውን ነግረው ይሆናል። የውጤቱን ምንነት ለማወቅ ግን በጥልጠት በነገሩ ልክ መልካሙን ተመኘላቸው። በቻልኮ መጠን በመረጃና በጥቆማ አግዛቸው እንጂ ድንበር አትዝለልም። አስራ ሁለተኛ ስነስርዓት፣ ሰዎች ከስልካቸው ላይ ፎቶም እንድታይ ቢሰጡ ከፈቀዱልህ ውጪ ሌላ ፎቶ ካላየ ብለህ ስልኩን አትፈትሽም። ሁሉም ሰው ታልፎ እንዲገባበት የማይፈልገው የራሱ አጥር አለው። አስራ ሶስተኛ ክብር ለሁሉም በላይ ፍ ላለ የስራ ኃላፊ ከታች ዝቅ ባለ ስራ ላይ ለሚገኘው ሰው እኩል ክብር ሰጥም። እንደውም ከላይ ካለው ይልቅ ታች ላለው ሰው የሰጠው ክብር ብዙ እውቅና አለው። ለንቀትህ ግን የማንንም አድናቆትና ጭብጨባ አታገኝም። 14ኛ ስልክህን አስቀምጠህ። ሰዎች በቀጥታ ላንተ እያወሩ ስልክህን የምትነካካ ከሆነ ቀሽምነት ነው። ከሰው ሠራሽ ይልቅ ራሱ ሰው ትልቅ ዋጋ አለው። 15ተኛ አድብን ሰዎች ካልጠየቁ ካልፈቀዱልህ በስተቀር በራሳቸው ህይወትና ሥራ ጣልቃ አትግባም አስራ ስድስተኛ ተቆጠብ ከረጅም ጊዜ በኋላ ያገኛችሁን ሰዎች አስጠናቂ ጥያቄ አፍ ሰዎች ቆይታቸው እንዲሁም እድሜና ደሞዛቸውን ጨምሮ የመናገርና ያለመናገር ብቸኛ ባለመብት ራሳቸው እንደሆኑ ወጥ አስራ ሰባተኛ መነጽርህን አውልቀ ከሰዎች ጋር ባይም አውራም ከማንም ጋር በመንገድ ላይ ተገናኝተም ስታወራም፣ መነጽርህን ከአይን ማንሳት እንዳለብህ አስታውስም። ክብርም ላንተው ነው። አስራ ስምንተኛ አትሳሳትም። በደህንነት አስተሳሰብ ሆነ ስለ ሀብታሞች ምንነትና ማንነት አታውራም። ልጭ ሳይኖር ስለ ልጅና ልጭ ስላላቸው ሰዎች ባህሪም አትለፍልፍም። አስራ ዘጠነኛ ስለ ስልክ መልእክት ምላሽ መስጠት። በስልክ በጽሁፍ መልእክት ሲደርስም አንብበህ ዝም ማለት ነውር ነው። ተገቢውን ምላሽ መስጠት የበጎነት ቃል መመለስ ልማድ አድርግ። ሃያኛ እቃ መልስም። የወሰድከውን ማንኛውም ቁስ ባለቤቱ ሳይጠይቀ በፊት ቶሎ መልስም። ሀያ አንደኛ አማራጭ ሀሳቦች ሁሌም አሉ። የያዝከውን ሀሳብ ሳትፈራ አውጣው። አንተም ሀሳብህ ትጎልብታላችሁ። ይህ አይነት ጠቃሚ መረጃ እንዲደርሷችሁም ሰብስክራይብ